እንግዲህ ወይዘሮ ሙላት ሲጠበቅ የነበረው በጉጉት የነበረው ሀንዬ ደስታ እንግዲህ ሁላችሁም ያው ሀንዬ እንደተጎዳች ና ቤተሰብ መሆኗን ግን የልውስጧን እየነገራት ያለ እየፈራች እንግዲህ ወይዘሮ ሙላትም ውስጧ ውስጥ ያለ ልጇ መሆኗን እያወቀች ግን የሆነ በቃ ታቃላችሁ መናገር እየፈራች እና ውስጣችሁ ግን የነገራቸው ነበረ ብዙ ነገር ማለት ነው። ልጇን እንግዲህ አይታቸዋ በዚህ በፊት እንደ ሰራተኝነትም አስቀጥራት፣ እንደ ሰራተኝነትም አሰርታት ነበረ፣ ልጇ ማለት ነው። የአስራ ስድስት አመት እንግዲህ እናትና ልጅ ሳይገናኙ ሳይታዋወቁ። እናትና ልጅ መሆናቸውን ሳይታወቅ ማለት ነው። አሁን ግን በአስገራሚ ነገር ግን በራሱ ጊዜ ፈጣሪ በራሱ ጊዜ አላህ እንግዲህ ወደ ውጭ አወጣው ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። የቻና ቤተሰቦች እንዲናችሁ ሰላም ናችሁ? ሰላማችሁ ብዙ ስትርፍርፍ ይበልልኝ። ሰላም ሰላም፣ ክርስቲያንቶች እንዲናችሁ ባላችሁበት አላህ ይጠብቅልን። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣልን ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር አሳብ አስተያየታችሁ እንደ ኮሜንት ላይ በማስቀመጥ እንዲ የሀንዬ ቤተሰብ የሆናችሁ እንግዲህ የእሷን ፍቅርና የሷን ሰላም የሷ ደስታ የእሷን ይሄ ሁሌ የምታለቅሰው የነበረውን እንግዲህ የዚህ ደስታ ስላበቃት ሁላችሁም ስለምትደሰቱ ሀንዬ እንግዲህ ሁላችሁም እንደምትጸጽጓት እና እንደምትወዷት በቃ ሁሉም አቃለው ማለት ነው። እስቲ ሁላችሁም አሳብ አስተያየታችሁም ደስታችሁን ግለጹላት ማለት ነው። በነገራችን ላይ እኔ ዛሬ በጣም ነው ደስ ያለኝ ማለት ነው። በነገራችን ሀንዬ ሁሌ እንደተጨኮነች እና ሁሌ እንደተጨኮነች ሁሌ በቃ ታቃላችሁ። በቃ በሌላ ሰው እንደተፈጠረች ግን እነሱ ግን ውስጣቸው ግን ነግሯቸው ነበረ፣ ልጃቸው እንደሆነች ቤተሰብ እንደሆነች ውስጣቸው እየነገራቸው ግን ሀንዬ ግን እየፈራች አላመነችውም ነበረ። ወይዘሮ ሙላትም ልትቀበላት አንቻለችም ነበረ ልጄ ናት ብላም ብላ ብዙ ሰው እየነገረዋት መስፍን በተለይ መስፍን በጣም ነበረ የስለ ሀንዬ የሙላት ልጅ መሆኗን ሁሌ በተደጋጋሚ እየነገራት ነበረ። ግን ሙላት ምንም ልታቅና ልትነቃ አንቻለችም ነበረ። እሷ መጀመሪያ ከየትም የመጣች እርግብ ነበረ ልጇን የምታረጋት የነበረው ሀንዬ ግን ገለል ያረገቻት ነበረ ሁሌ እንደ ተላከ ሰው ትመጣና ቤቷ ውስጥ ትታ ትገባና ትወጣ ነበረ ማለት ነው ግን ዛሬ እውነቱ መጣ ማለት ነው እውነቱ ስለወጣ ሀንዬ እኔ ደግሞ በጣም ደስ ብሎኛል እውነት በጣም ደስ ብሎኛል ምክንያቱም ሙላት ይህን ማስታወስች ራሱን እኔ ይህንን ራሱ ልታስታውሽ ይሄ ነገር እንኳን ተፈጸመ እንኳንም ተደረግች። እንኳንም ተመታሽ ብዬ አስባለሁ። ምክንያቱም ይሄ ነገር ባትመቺና ምን ባትይ አታቂውም ነበረ አታስታውሻትም ነበረ ሀና ልታስታውሻትም አትችልም ነበረ። እኔ ይህን ነገር እንኳን አንዳንዴ ለበጎ ነው ብዬ አስባለሁ። የሆነ ምክንያት ቢኖር ነው እንደዚህ አይነት ነገር የሚደረገው ማለት ነው። እንግዲህ ዛሬ እንዳያችሁት ሀና ቻው ብላት ልትወጣ ስትል ሀሴትዬ ሀሴትዬ ብላ ጠራቻት እናቷ ማለት ነው። ስቅስቅ ብላ እያለቀሰች ወይዘሮ ሙላት ማለት ነው። ወይኔ እማዬ ምን ነው? ምን ነው እማዬ? ለምን ጠራሽኝ? ለምን ምን ነው እማዬ ስትላት ሀሴትዬ ሀሴትዬ ያለች እንባ ተናነቃትና የባክሽ ልጄ፣ እኔ ነኝ የጎዳሁሽ ልጄ ብላ ስቅስቅ ብላ ያለቀሰች ሀና ወይኔ እማዬ፣ እኔ እኮ አላምንም፣ እውነትሽ ነው እማዬ፣ እኔ እኮ አላምንም አላምንም ስትላት ልጄ፣ እኔ ነኝ ቅርበኝ፣ እቅርበኝ ልጄ፣ አጠፋሁሽ እቅርበኝ። አስራ ስድስት ዓመት ሁሉም ልጄን ያጣሁሽ ልጄን አግኝቼሽ፣ እኔ ነኝ የዚህ ያበቃሁሽ እኔ ነኝ። እንደዚህ እንደማላቅሽ ልጄ እንዳልሆንሽ ሁሉም የተናገርኩት ልጄ፣ እቅርበይኝ። ብዙ ነገር አጥፍቼሻለሁ፣ ብዙ ነገር ጎጭቼሻለሁ፣ የማይሆን ነገር አድርጌያለሁ ልጄ የባክሽ የባክሽ ልጄ ቅርበኝ፣ አለች ሀና። እማዬ፣ በፍጹም በፍጹም እማዬ፣ ምንም ነገር እውነትሽ ነው እማዬ። ግን የቀለሽ ባይሆን አይቀርም የቀለሽ ይሆናል እማዬ። አረ እኔ ምንም እውነት እውነቱ ነው። ምንም ምን ሀንዬ፣ ልጄ ልጄ ምን እቀየራለሁ ሀሴትዬ፣ ሀሴትዬ ያናወቅሹ የልጅነቴ ስሜ እኮ ነው፣ የልጅነቴ ልጅ ያለው የምትጠረኝ የነበረ ስሜ እኮ ነው እናቴ። ወይኔ ሀንዬ፣ ቅርበኝ፣ እውነት ቅርበኝ፣ ልጄ ብዙ ነገር እኳ አጥፍቼ ሻለሁ፣ ብላ ስቅስቅ ብላ እንግዲህ እያለቀሰች፣ ሁለቱም ስቅስቅ ብሎ እያለቀሱ ማለት ነው። በጣም የሚገርም ሁኔታ ነው፣ በጣም ማለት ነው። በአሁን ሰዓት እንግዲህ ወይዘሮ ሙላት ልጇን መሆኗን አስታውሳ እንግዲህ የረገችው ሁሉም ተጸጽታ አሁን እያለቀሰ ቀሰች ትገኛለች ማለት ነው። በጣም አስደነጋጭ ነገር ነው ማለት ነው። ደስ ደስ የሚል ነገር ነው ማለት ነው። ልጄ እኔ እኮ እንደዚህ ትሆኝብኛለሽ ትጎጅብኛለሽ ብዬ አላሰብኩም ነበር አለች። አንዬ፣ እኔ እኮ ነኝ እማዬ የዚህ ሁሉም ያበቃሁሽ እማዬ። እዛ ጊዜ እኔ ልጅሽ ነሽ ልጄ ነሽ ብለሽ ስጠይቅኝ አደለሁም አልኩሽ እማዬ። እዛ ጊዜ እኮ ነኝ ብልሽ እኮ ይሄ ሁሉም ነገር አይመጣም ነበር። እኔ ነኝ እማዬ የዚህ ያደረስኩሽ፣ የዚህ ያበቃሁሽ እማዬ። ልጄ አንቺ ምን አረግሽኝ? እኔ እኮ ምንም አላረግሽኝም። ምንም እያረግሽኝ ነገር የለም ልጄ። እኔ ነኝ እንጂ በሰራተኝነት በምንነት እንደዚህ እንትን እያልኩሽ ልጄን ስትመጪ እንደማንኛውም ሰው ቁጭ ብለሽ እየወጣሽ አንቺ ቤተሰብ ለመሆን ስትፈልጊ እኔ ግን ወደ ልገረድ እያልኩሽ የማይሆነኝ ልጄ ነው ብዬ እያቀፍኩኝ ልጄ ነው ብዬ እያልኩኝ የባክሽ ሀንዬ ብላ እንግዲህ በጣም እንግዲህ እንባዋ እንደ ጎርፍ የወረደ እያለቀሰች እየነገረቻት ነው። ሀንዬ እማዬ የባክሽ በቃ አሁን እኮ ይሄ እርግብ በነገረችሽ ነገር ነው አይደለም እንደዚህ የምትሆኚ። እርግብ ባትነግርሽ ኑሮ እንደዚህ አትሆኝም ነበረ። እርግብ እንግዲህ ትናንትና አይታችኋ ስጠይቅ አት ማለት ነው ሀና እኮ ልጅሽ ናት ስትላት፣ እች ልጅ ማናት ስትላት፣ እንዴ ሀና እኮ ልጅሽ ናት አላወቅሻትም እንዴ አለቻት። እንደዛ ስትላት እንግዲህ ርግ እንትና ወይዘሮ ሙላት በድንጋጤ ወደቀች። እርግብ ደግሞ ምትሆነውን አጣች። ለምን ነገርኩ የምትን ውሳኔ፣ ውሳኔም ውስጥ ገባች። ራሷን አጣች። ወይዘሮ ሙላት በድንጋጤ ማለት ነው እንግዲህ አስገራሚ ነገር ማለት ነው እዛ ጊዜ ያ ባለቻት ነገር ሃና፣ ደግሞ ጠይቃት ነበረ። እማዬ ድንብላል ያለችሽ ነገር እስካሁን እንትን ብለሻል፣ አይደለም ድንብላል ምን ምናለችኝም ብላት ነበረ። እዛ ጊዜ ካስታወሳችሁ ማለት ነው። ምን ብላኝ ያለችብሽ? እኔ ድንብላል እኮ ሐና ልጅሽ ናት ያለችሽማ፣ አለ አስታውሺ፣ ልጅሽ ናት ብላሽ ራስሽን ስተሽ ወድቀሽ ነበረ አለቻት። እና እሱን ሁሉም አስታወሰቻት። እማዬ አሁን ልትጫጨቲ አልፈልግም በዛ ነገር እሷ ባለች ነገር አሁን እንትን ልት አልፈልግም ልትጎጅብኝም አልፈልግም። እመዬ እኔ እኮ በቃ እናቴ ነሽ እናቴ መሆን በቃ እናቴ ነሽ እውነትሽ ነው ግን ብላ እንግዲህ ማመን አቅቷታል ማለት ነው። በጣም የሚገርም ነገር ነው። ማመን አቅቷታል ማለት ነው። ወይዘሮ ምላት እንግዲህ ሁለቱም ተቃቅፎ እንግዲህ ሁለቱም እናትና ልጅ ተቃቅፎ እያለቃቀሱ እንግዲህ አይታችኋል ማለት ነው። በጣም የሚገርም ነገር ማለት ነው። በነገራችን ላይ ሀንዬ እና ሙላት ይመሳሰላሉ ልጆቹም እንግዲህ እያሉ ነበረ። እንግዲህ ሙላት እሷ እንዳትነግሪ ለማንኛውም አለቻት። ሀንዬ ለማንኛውም ይሄን ነገር እንዳረኩሽ እንደተናገርና ልጄ እንደመሆንሽ አሁን እስከ ሲረጋገጥ ድረስ ለማንም እንዳትናገሪ ለማንም እንዳታወሪ አለቻት። ከዛ ይሄ ነገር ግን ባዩሽ የእጅ ሳይኖርበት አይቀርም አለቻት። እንዴት ስትላት፣ እንትና እርግብ በመኝታ ክፍል አንገቷን ሲይዛት አክስቴ አክስቴ ገደልሻት ስትል ሰምቻለሁ። እንግዲህ አክስት እሷ ሳትሆን አይቀርም አለች። ያን ጊዜ ይሄን አክል ነው እንዴ ይቀራረባሉ እንዴ ግን ለመሆኑ አክስት አለች እንዴ? እርግብ አለቻት። አዎ እንደዛ ስትል ሰምቻለሁ ግን አለቻት እንደዛ ልቻት እላችኋለሁ። ከዛ አሴና ዘሪሁን መንገድ ላይ ተገናኙ እና አሴና ዘሪሁን ይሄ ዳምጮ የት ሄደ ምናምን ስለው አስቸገረኝ ሲለው ለምን ስለው በቃ አስቸግሮኛል ገንዘብ እያለ አስቸገረኝ ሲለው እሱ እኮ ችግር ላይ አለ። ተወባክች በጣም ተጨናንቆ ሊሞት ነው፣ ተጨናንቆ አላለ። ለምን ሲለው እኔ ወደ አሜሪካን የመጣሁበት ሀገር ሊሄድ ነው አለ። ለምን ለምን ሲለው በቃ የመጣሁበት ሊሄድ ነው አለ። እንዲ ታንቸውስ ዳንጆ ሲለው በቃ እኔ ተው እና ለመሆኑ ግን አንተን ቁርስ ልጋብዝ ብሎት ይዞት ቁርስ ልጋብዝ ይዞት አብሮ ተያይዞ ሄዱ ማለት ነው። ኣብ ርእሱ ሒዙ ሲሄዱ ዘሪሁ ታንጀ ርግብ ደወለችለት። እርግብ ስልክ ስደውልለት በልእሷን እየጠበቃ ነበረ፣ እርግብን እየጠበቃ ነበረ። ርግብ ጋር ተቀጣጥሮ ሊወጣ ነበረ ግን አልተሳካ ማለት ነው። ከዚ ስልኩ ስደውልለት ስልኩን አነሳና የሆነ ነገር አላት። ያላትን እንግዲህ ከፍቶ አንተናገረም ግን ከፋው በጣም ደነገጠ። ስልኩ በሳይለንስ ነበረ የሚያወራው እየነበረው ደነገጠ እና በጣም ክፍት አለው ከፋው ማለት ነው። ሀንዬ ቤተ ክርስቲያን ሄዳ ተደፍታ ስቅስቅ ብላ ቤተ ክርስቲያን ገብታ ስቅስቅ ብላ እያለቀሰች፣ አባቷ ግን አያያትም። እሷ ግን ተደፍታ አንድ አምስት ደቂቃ የሚሆን ደፍ ተደፍታ ደስታዋንም የፈጣሪዋንም እናቷን ስላገናኛትን ይሄ ነገር ሁሉም ስለተገናኙም ገደል ሁሉም የደረሰባት ሁሉም እንትን ያለች ሁሉም አስታውሳ፣ እንግዲህ የፈጣሪዋን አንተ ነህ ፈጣሪ ለዚህ ለዚህ ያበቃሀኝ እናት የሆነ እየ ሰጠኸኝ ብላ እንግዲህ ጎንበስ ብላ በጉልበቷ ጭቃ ላይ በነጭ ልብስ ማለት ነው ተደፍታ የለመነችው አባቷ ቀስ ብሎ መጥቶ እያየዋት ነበረ። አባቷ ቀስ ብሎ መጥቶ ያዩዋት። እሷ ግን አባቷን መምጣታቸውን አላየቻቸውም። ዝም ብላ ቁጭ ብላ ነበረ እንደዚህ እንትን ተደፍታ ነበረ። ከዛ ቀናም እንትን ብላ ጸልያ የፈጣሪዋን አመስግና እንግዲህ ለምና ነግራ ስትነሳ አባቷን ስታይ ደነገጠች። ሀንዬ ማለት ነው። አባቷ ጎንበስ ብሎ ያዩዋት ነበረ። እንትን ያከተሙ ነበረ። በስመ አብ ወልድ መንፈስ ቅዱስ፣ በስመ አብ ወልድ መንፈስ ቅዱስ ያሉ ነበረ። ከዛ በኋላ እንዲ ብላ ስታይ ደነገጠች። ወይኔ አባዬ፣ ለምን መጣ ምን ነው ለምን መጣ? አለች። ደነገጠች። ከዛ አባቷ ደግሞ ሀኒዬ ምን ሆነች ነው የምታለቅሺ ልጄ ልጄ ምን ሆነች ነው የምታለቅሺው? ለምንድን ነው እንደዚህ የሆንሹ? ለምንድን ነው የምታለቅሹ አሏት። ልጇን ማለት አባቷ ማለት ነው። አባዬ ደስ ብሎኛል፣ ብቻ ደስ ብሎኛል አለች። ምንድን ነው ምን ሆንሽ ሆንሽ? ልጄ ምን ሆንሽ በቃ አባዬ፣ እሱ አሁን አልነግርህም፣ ምነግርህ ጊዜ አለ። አሁን እኮ አልነግርህም፣ አሁን አላወራህም። አይ ልጄ፣ ንገሪኝ። ምን ሆንሽ የሆንሽብኝ ነገር አለ። አባዬ፣ የደስታ የደስታ እምባ ነው የደስታ ነው ደስታኛው። ወባይ ደስ ይበል ደስ ብሎኛል ብላ እንግዲህ አሁንም ተንበርክካ ማለት ነው። የአባቷን እየነገረች ነው። አባትየው ግን ማመን አልቻሉም። ያ ልጃቸው ሁሌ ስለምታለቅስ ሁሌ በቃ የእሳቸው ደግሞ የእሷ ደስታ ይፈልጋሉ እሷን የበፊት የጎዳኋት ልጄ አሁን ደግሞ ያ ጉዳቷን እንትን እንድትልልኝ የበፊት ደስታዋን ሊመለስልኝ ደስተኛ ልትሆንልኝ ብሎ ብዙ ጊዜ እንግዲህ ይጸልዩ ነበር፣ እሳቸው ራሳቸው ማለት ነው። እንግዲህ እሳቸው ራሱ በጣም ደስተኛ ናቸው፣ ሀኒዬን እናቷን በማግኘት ማለት ነው። እስካሁን ግልጽ አድርጋ አንተናገረችም። ያ በቀጣዩ ደግሞ እናየዋለን ማለት ነው። ግልጽ አድርጋ ስትነግራቸው ምን እንደሚፈጠር ደግሞ ማለት ነው። ያ አባት ያው እሱን ሲፈጥር ይመስለኛል ትክደኛለች ወይም ደግሞ ጣል ታደርገኛለች የሚል አሳብ በውስጣቸው ይገባል። ሀና ግን በፍጹም አተዋቸውም፣ ልታዋቸውም አትችልም። አባቷንም ተማንም ልታወዳድር አትችልም። ግን አባትየው ግን ይመስላችኋል ወይም የምትላቸው ያው ታውቃላችሁ፣ የደቂቃ እሷ ከሌለችበት ቤት መግባትም ያስጠላቸዋል። እሷ ያሰጣቻቸው ምግብ መብላትም ያስጠላቸዋል። ታውቃላችሁ እና ብቻ በጣም ደስ ብሏት እንግዲህ የዛሬ ቀን ማለት ነው በጣም ደስተኛ ሆና አባትየው እንግዲህ እሺ ምንድን ነው ሲል፣ በቃ አባ፣ በጣም ደስ ብሎኛል፣ እቀፈኝ እቀፈኝ አለችው እና አባቷን እቅፍ አረጓት እና አባዬ፣ እውነት በጣም ደስ ብሎኛል እያለች እንግዲህ ግልጽ አድርጋ አንተናገረች የምትናገረው ቀን አለ ማለት ነው። ቤተሰብ እውነት በጣም የሚገርም ነገር ነው። በዚህ ቀን ሁሉም በዚህ ሁሉም ነገር ይሄ ነገር ራሱን መስማቱ ራሱ አንድ ደስታ ነው። ሀንዬ ራሱን መደሰቷ በጣም ደስ ይላል ማለት ነው። እንግዲህ ሁለቱም በጣም የሚገርም ነገር ማለት ነው። እንደዛው እንትን ያሉ ሙላት ሙላት የቤት ቁጭ አለች ሙላት የቤት ሳላ ቁጭ እንዳለች ባዩሽ ገባች። ባዩሽ ገባች እና ፊት አነሳቻት። ባዩሽ ሙላት ፊት አነሳቻት። ምንድን እንደ በፊትም እንዲህ ሰብሰብ ማለት የለም ለምን? ምክንያቱም እያስታወሰች መጣች። አሁን የተደረገች ሁሉም ያስታወሰች ያወቀችው መጣች። ከዛም እንዲህ ጫፏ ነው የሳመቻት ማለት ነው። ቁጭ አለች እና፣ እንዴት መጣሽ አለቻት። እንዲህ ማለት ስትል እኮ እንዴት መጣሽ ዛሬ እዚህ ቤት አለቻት። ለምን አልመጣም? ዛሬ አንቺ አይደለሽም እንዴ አለቻት። አይ ለምን መጣሽ ለምን ብዬ ነው ምን ነው ሰላም አይደለም እንዴ? አረ እኔ ሰላም ነው ሰላም ነው እኔ ደህና ነው ምንም። እና ምን ሆነች ነው ዛሬ ምን ነው ሙላት፣ ዛሬ ምን ምን ተፈጠረ አለቻት። ምንም ዛሬ እንዴት መጣሽ አለቻትና ባዩሽ አንቺ ተጫዋቹ፣ እኔ መኝታ ክፍል እገባለሁ፣ ተጫዋቹ ያለ አለቻት እና እንግዲህ ፊት አነሳቻት፣ አወቀቻት ማለት ነው። ሁሉም ነገር ሊጋለጽ ነው ማለት ነው። ሊወጣ ነው። እች አስመሳይ ማለት ነው። እንግዲህ አሁንም ልታስመስል ገብታ ነበረ ወይ ታመምኩኝ፣ ወይ የሆነ ነገር አለገች ብሎ ወይ ልታፍናት ገብታ ይሆን ነበረ፣ እንግዲህ አልተሳካላትም ማለት ነው። እንግዲህ ትታ እሷ ወደ መኝታ ክፍል ቫቲካን ስትሄድ ዘሪሁንና ደግሞ ዳንጮ ተገናኙ ላችኋለሁ። ዳንጮ አፉ ታአጎቱ ጋር ማለት ነው ታአጎቱ ጋር ቁጭ ብሎ አጎትዮ ቁጭ ብሎ ምን ሆነ ሀል ሲለው ዳንጮ ደብሮታል። ምን ሆነ ሀል ሲለው ገንዘብ ፈልክ ያለ አለ። የምን ገንዘብ? ገንዘብ ገንዘብ ነው ገንዘብ ነው የምፈልገው። ምን ሊያደረግልህ? እሺ ንገረኝ። በቃ ኔ ገንዘብ ፈልክ ያለ እኮም ያደረግልህ ምን ንገረኝና ገንዘብ እሰጥሃለሁ። ዝም ብዬ ደግሞ ገንዘብ አይሰጥህም ንገረኝ አልነግርህም አለ ንገረኝ እኔ በቃ ገንዘብ ነው የምፈልገው አለ ዳንጮ ያው እርግብ እንግዲህ በገንዘብ ሊገዛት ይሆናል በፊትም አይታችኋል አምስት ሺህ ብር ሰጥታ ሰጥቷት ነው እንትን እያለችው የነበረው አሁንም እንግዲህ እዛ ቀን ወርቅ እና ይሄ ብሩ እንትን ምናምን ብር ሰርቃ የለም እንግዲህ በየጎደለባት ቦታ ሊሞላላት ይሆናል ጨንቆ ታለ እሱ እራሱ ማለት ነው እንግዲህ ትቶ ሄደ የለም ሲለው፣ ትቶ ሲሄድ እንዲ እኔ ወደ አሜሪካን ሊሄድ ነው እሱ ብራምጣ ይለኛል እንዲ አለ ላቸዋለሁ እንግዲህ። ቤተሰብ የዛሬ ውርኤላዊ ድራማ ክፍል ስልሳ ዘጠና ስድስት ይህን ይመስላል እንግዲህ። ደስ የሚል ነገር ማለት ነው እውነት እኔ በጣም በነገራችን ላይ ሀንዬ መደሰቷና ሀንዬ እንደዚህ በመሆኗ በጣም ደስ ብሎኛል ማለት ነው። እንኳን ደስ አላችሁ። ቤተሰቧን አገኘች። እሷም ብር አንፈልግም እኔ ሰምታችኋል ማለት ነው። እኔ ብር አንፈልግም እኔ ቤተሰብነት ነው የምንፈልገው። እኔ ብር ምንም ነገር አያደርግልኝም ትል ነበረ። ሌላዎቹ ግን የገንዘብ ነበረ። ወይዘሮ ሙላት የሚቀርቧት የነበረው ወይ ለብርና ለመበቀል ነበረ የሚቀርቧት የነበረው። መጨረሻው ግን እጇን እያ እጃቸውን እጃን አብልታ ጠጥታ ከፍታ ሰጥታ ግን መጨረሻ ፈነክቶ ጣሏት ማለት ነው። አና ግን እኔ ቤተሰብ ነች። ልጆቹ ግን ሰላም እና መላሴ ግን ሁሌ እህታቸው እንደሆነች ያወሩ ነበረ። እና ቤተሰብ ይሄን ይመስላል ላችኋለሁ እና መስፍንም እንደዚህ ልጇቸው መሆን ያቅ ነበረ። በሌላ ደግሞ በአዲስ ደግሞ እስከ ስንገናኝ ሼር ላይክ ያረጋቸው አበረታቱ። በአዲስ እስከ ስንገናኝ ድረስ መልካም ቀን ይውላችሁ ባይባይ